መግደል መፍትሄ አይደለም። በምንም ተአምር ምናልባት ብትገሉ ሰው ነው የተገደለበት ሰው ደግሞ ሙቅ የሚያኘክ አይመስለኝም። ዘወል የሰራኸው ነገር ሁሉ ስተት ነው ውሸት ነው ከሆነ እሱ ጋር አንስማማ አንስማማ። አንድ ግለሰብ ነው በህግ ይጠየቃል። ለምን ትልቁን የእስልምና እምነት ማርከስም ኦሮሞዎች ለፖለቲካ ጥቅም ባራገቡት ቁጥር ቢሰድብ እኳ ሙስሊሞች መንጠቀቅ አለባቸው ቢሰድብ እኳ ለምን መሰላቸው መልካም እምነታቸውን ጦርነት ሊያስነሱባቸው ማለት ነው የሚወዳቸውን ኦርቶዶክስ ሊያስነሱባቸው አንድ ሰው ላጠፋ ያ ሰው በህግ ቁጥጥር ስር መዋል ይችላል ህግ ካለ ከሌለ ምን ምል ታደረጉ መቃወም ነው አንተም ትቃወመዋለ ወይ እብድ ነው ትለዋለ ወይ ደግሞ እምነቱ ኦርቶዶክስ ስለሆነ እኛን አይወድም ብለ ትተዋዋለ ከህብረተሰቡ እኮ ይተፋል እኮ በሄደበት ይሸማቀቃል። ስለዚህ የሚያዋጣው እንግደል ሳይሆን ህግ ካለ በህግ ማቅረብ፣ ህግ ከሌለ መተው ነው። መልስ ሰጠህ ይሄ እኛን አይመለከትም። ኦርቶዶክስም ወጥቶ ሰድቦ ከሆነ አይ ይሄ የኛ ወገን አይደለም ኦርቶዶክስ እስለምን ወይም ደግሞ ፕሮቴስታንት አንቋሽ አይልም። ሰውን በፍቅር አምጣው አስገባው ነው እንጂ እንዲህ የሚባል ነገር የለም ብሎ መልስ መስጠት አለባቸው። ስለዚህ አሁን ይሄ የመጣውን የሚመስለኝ ግን ለሙስሊምም ለክርስቲያኑም አይጠቅምም። እውነት ከሆነ እኔ አልሰማውም፣ ይሳደብ አይሳደብ አላውቅም። ግን እኔ አጀንዳም ለዚያ ታላቅ ሙስሊምና ለዚያ ታላቅ ኦርቶዶክስ ለተባለ ጨዋ ህዝብ መነታረኪያ ከሆነ እሺ፣ ቀጥል። ክርስቲያን የምታሳየው ከሆነ ዞል የሰራኸው ነገር ሁሉ ስተት ነው፣ ውሸት ነው ከሆነ እሱ ጋር አንስማማም፣ አንስማማም እንደዚህ አይነት ቪዲዮ ደርሷቸው ከሆነ ይህንኛውን ቪዲዮ ይቅርታ ጠይቄበታለሁ። አለው ሞጨ ሞጭ አደለ የሚለው ሳመ ነው የሚለው ታርሜበታለሁ። የታረምኩበት ነው ተተከሰስኩባቸው ውስጥ ስለሆነ ማለት ነው። በጊዜው በጣም የቀወጡበት ቪዲዮ ስለሆነ ነገር ግን ታዲያ መጅልሱን ደግመህም ይቅርታ ጠይቀን ከሆነ ከወንበር ብድግ ብዬ ይኸው ይቅርታ ጠይቃለሁ። ነገር ግን እኔ ይቅርታ ጠይቃለሁ። እነኚህ ውስታዞቻችሁን እነኚህስ ባለጌዎቻችሁን ይቅርታ ታስጠይቃላችሁ? አታስጠይቁም። እኔ ለይሉንታዬ ላይምሮ የምታመን ሰው እንደመሆኔ ሳመ ነው የሚለው ሞጨሞጨ ላልኩት ይቅርታ ጠይቃለሁ። እናንተ ውስታዞቻችሁን ይቅርታ ታስጠይቁልናላችሁ? አምላካችንን ጌ ነው ወንድ ለወንድ እንትን ሚል እያሉ ለቱ ስባት የምናመልከውን እየተሳደቡ ባላየ ማለፋችሁ ትንሽ አያስገርምም? ትንሽ አያስተዛዝብም? ወይንስ እነኚህ ቪዲዮዎች አልደረሷችሁም? ወይንስ ፍርደገምድል ናችሁ? ለምን ለምንድን ነው ይሄ እነኝን ያላያችኋቸው? ወይንስ የገዛ ልጆቻችሁ ሲያጠፉ ደንታችሁ አይደለም? ለምንድን ነው ልጆቻችሁን ያልቆነጠጣችሁት? በእንቁላሉ ጊዜ እንደሚባለው ማለት ነው። መግደል መፍትሄ አይደለም በምንም ተአምር። ምናልባት ብትገሉ ሰው ነው የተገደለበት። ሰው ደግሞ ሙቅ የሚያኘክ አይመስለኝም። እንኳን ዘንቦብሽ ድሮም ጤዛነሽ በሚል አስተሳሰብ ውስጥ ያለን ለደም መመለስ በሚጥር ማህበረሰብ ውስጥ ሆነን በመግደል የሚቆም ነገር የለም። በየትኛውም አግባብ ያጠፋ መቀጣት ካለበት በህግ አግባብ፣ ግን የራስን ሸፍኖ ሌላም ማጋለጥ ብቻ አይደለም። ይህቺ ቤተ ክርስቲያን የደረሰባት መከራ ሰፍረን ቆጥረን እንችለዋለን። ይህቺ ቤተ ክርስቲያን ላይ የተነሱ ሰዎችን አይደለም በህግ አግባብ ከዛ ባለፈ እርምጃ ቢኬድ እንጨርሳችኋለን። ቤተ ክርስቲያኗ ላይ ሲነሱ ለእኔ ብሎ ለምንድን ነበር ያልቆማችሁት? ሃይማኖተኛ ሃይማኖት ተነካቢ ነው ማለት ያለብን ሃይማኖቱ የሚያዘውን ነገር ማድረግ የለብንም። ዛሬ ነው የመጣሁት። በእኔ ላይ የሚደረገው ነገር በሌላ ላይ እንዲደረግ ስለማልፈልግ ግለሰብ በህግ አግባብ መጠየቅ ካለባት ህግ ካለ እሱ እማያዳላ ህግ ካለ ለጊዜው ያላደሩ የህግ አስፈጻሚዎች ካሉ ወደ ህግም የምንመጣው ምንመጣው ትላንትን ባላየ አሳልፈን ዛሬ ሰልፍ ስለወጡ ብቻ ሰልፈኞቹን ለማጀብ የሚደረግ ሩጫ ሀገርን ወደ አላስፈላጊ ነገር የሚወስዳት። የሃይማኖት ተቋማት ምንድን ነበረ ስራችሁ? ሁላችሁ በአንድ ሆናችሁ፣ እናንተ በአባትነት ሚና ልጆቻችሁን በልጅነት መንፈስ ማሳለፍ ሲገባችሁ የትላንትን ጥላቻ ወይም የጠላቴ ጠላት ወዳጄ ነው በሚል አስተሳሰብ ትላንት በእናንተ የማይደርስ መስሏችሁ ዛሬ ሲደርስ እሪታ ከሆነ ጮቴን ቀሙኝ ከሚል አስተሳሰብ የለም። ቅድም ልክ እንዳልኩት ግለሰብ አጥፍቶ ባጠፋው መረጃ ሳይኖረው ሆኖ ከሆነ ግለሰቡ ይጠየቅበታል። ግን ኢስላምንን ና አንድ ላይ እንነሳለን ከተባለ ኦርቶዶክስንንና አንድ ላይ መቆም ግዴታችን ነው። ይሄ ሊታሰብበት ይገባል። በመጀመሪያ ሕግ ባለበት ሀገር ላውም የረቀቀ ቴክኖሎጂን ታጠቅ ያለው በሚልበት ሀገር ግለሰብ ጥላቻን የሚሰብክበት ሀገር ለምንድን ነው? እኚህን ሁለቱን ቪዲዮ ተመልከቱ። እነዚህን ሁለቱን ቪዲዮ ተመልክታችሁ እኛ በእፎይ ጎንን ለመቆም በቂ ምክንያት ያለን ሰዎች ለመሆናችን ማሳያ ነው። ከእፎይ በተቃራኒ የቆሙ ሰዎች ግለሰብን እያሳደዱ ከሆነ አታሳዱን ለማለት ሞራል ይፈቅድልናል። ከዛ ባለፈ ግን እኔ የምፈልገው ነገር በሌሎች ነገር ለሌሎች እንዲሆን ፈልጋለሁ። ለእኔ ላይ እንዲደረግ የማልፈልገው በሌሎች ላይ እንዲደረግ አልፈልግም። ሃይማኖትን እንሰብካለን የሚሉ ሰዎች ሃይማኖቱ በሚያዘው ልክ ከአነጋገርም፣ ካለባበስም፣ ከአስተምህሮ ሃይማኖትን መምሰል መቻል አለባቸው። ከሃይማኖት ውጭ የሚደረግ አስተምሮ ሃይማኖተኛ የሚያስብል ነገር አለው ብዬ አላስብም። ግን ፕላትፎርሙ ሌላ ስለሆነ በዛ ዘርፍ የተሰማሩ ሰዎች በዘርፉ እኩል ተፎካክረው ማሸነፍ ሲያቅታቸው ኃይልን አማራጭ ከሆነ ኖ አይደለም። በዛ ጊዜ ውስጥ እፎይ ብቻ ነበር፣ እንደ እንደዛ ሲናገር ነበር። ለእኛ ፕሮግራም ስለማይመጥን ለአማኞችም ስለማይመጥን አናመጣውም። በፍጹም በፍጹም። ግን የምናነሳቸው እውነቶች አሉ። ማስተማር በፍቅር ሲሆን ጥሩ ነው። ማንኛውም እምነት ላይ፣ ከሙስሊም ከፈለግን፣ ከኦርቶዶክስ ከፈለግን፣ ከፕሮቴስታንት በፍቅር ሲሆን ማስተማር ጥሩ ነው። በፍቅር ካልሆነ ዋጋ ያስከፍላል። እውነቴን ነው። እኔ እንኳን አደለም ጥላቻ ብዬ እውነቴን ነው። ነብዩ መሐመድን ከነፍሳቸው በላይ ይበልጣሉ ብዬ በተናገርኩት ነገር ብዙ ዋጋ ከፍያለሁ። እንኳን አይደለም ነብዩ መሐመድን ገና እንድታፍሩበት አደርጋለሁ ብሎ አይሰበክም። አንድ ክርስቲያን ኦርቶዶክስ አትል አትል። እውነቴን ነው የምለው ነብዩ መሐመድ የሚያፍርባቸው ሳይሆን የሚከተሏቸው በቢሊየን ሙስሊሞች አሉ፣ የሚያከብሯቸው ደግሞ በቢሊየን ክርስቲያኖች አሉ የሚያከብሯቸው ስለዚህ በፍቅር መስበክ ሌላ ጉዳይ ነው። በዛ ደረጃ የሚወደዱ የሚከበሩትን ነቢይ በዛ ደረጃ ማውረድ ደግሞ እጅግ እጅግ መስመር የለቀቀ ነው። ለኦርቶዶክስ አይጠቅምም፣ ለሙስሊም አይጠቅምም፣ ለማንም አይጠቅም። ስለዚህ መውደዳቸው ነብዩ መሐመድን ከህይወታቸው በላይ ሙስሊሞች ይወዳሉ። ለእኛ ላይገባን ይችላል። አሁን በክርስትና የተባር ነው ምንድን ነው ክርስቶስ ነው እንደዛ የሚወደደው በክርስትና በእስልምና ደግሞ ከሄድክ ነብዩ ማህመድ ነው እንደዛ የሚወደዱት። ነብዩ ማህመድ እንደዛ ይወደዳሉ። ምን ማድረግ ትችላለህ? ሙስሊም አይደለ? ምን አገባ? እኔ ራሱ በዛ ጉዳይ አይገባኝም ነበር። ስላልገባኝ ገባይ ቀባ ጥሬ ነበረ። አንድ ሚሊዮን ፎሎወር አሳጥቶኛል። ሐቁን ነው መነግራችሁ። በእፎይ ሚስቴክ ያረከው ወንድም ልንገር፣ ጎበዝ ነህ፣ መጽሐፍ ቅዱስ ታውቃለህ፣ አክብረህ ነው በፍቅር መስበክ አለብህ። በፍቅር መስበክ አለብህ። በእስልምና ላይ ትችት ስትሰጥ በፍቅር ጥያቄ ካለ በፍቅር አድርገው። ምክንያቱም እውነታቸውን ነው። በኦርቶዶክስ ብለን እንትናን አሳስረነው የለ እንዴ? ኮመንት አታጥፉ ፕሊስ። ለምንድን ነው የምታጠፉት ኮመንት? አብሮ ማንም የፈለገውን መጻፍ ይችላል እንዴ? ማን ነው ስሙን አሳስረነው የለ እንዴ? ማን ነው ልጅ ያሬድን አሳስረን የለ እንዴ? ኦርቶዶክስን ተሳደበ ብለን በህግ ይጠየቅ ተብሎ ታስሮ የለ እንዴ? የለም እንዴ? ለምንድን ነው ፍርደ ገምድል የምንሆነው? ለምን ፍርደ ገምድል እንሆናለን? ስለዚህ ሙስሊሞችም ነቢዩ መሐመድን ገና እንድታፍሩበት አደርጋለሁ ብሎ መናገር ከባድ ከመሆን ከባድ ነው። እናንተም ማርያምን እንድታፍሩባት እናደርጋለን ቢባል ዝም ትላላችሁ? የተናደዱ አሉ። ደግሞ በህግ ይጠየቅልን ያሉ አሉ። ይሄ ዝም ብሎ ተከታይ ኡስታዞቹን ሰሙች ያለው ኡስታዙ አቡኬ ሲናገር ሰምቻለሁ። በህግ ይጠየቅልን ህግ ይዳኘን ብለዋል። በህግ ይጠየቅልን ተባለ። ስለዚህ ቆም ብለን እናስብ። ማርያምን እንድታፍሩባት እናደርጋለን ቢባል አንድ ኦርቶዶክስ ዝም አይልም። አንዋሽ ፕሊዝ። ስለዚህ ለሙስሊም ነብዩ መሐመድን አክብሩላቸው። ለነሱ ተመችተዋቸዋል። ለነሱ የኛ መልእክተኛ ናቸው ብለዋል። ለሳቸው ህይወታችንን እንሰጣለን ብለዋል። ይከበርላቸው። እዛ ቱ ማች ቱ አስክ። ይህ መጥፎ ጥያቄ ነው። አክብሩ እንትና ውደዱልን አላሉ ተቀበሉልን አላሉ የኛውኑ አላሉ አክብሩልን በቃ ነቢያችንን አትንኩብን አሉ እነዚህ ሰዎች መብት የላቸውም ወይ ታዲያ ምኑ ነው እምነት ስለዚህ ባካችሁ በማይሆን ነገር ላይ እየገባል እኔ ስህተት ሰርቻለሁ እኔ እንዲያው ያልኩት መስዋዕት ይሆናሉ ላልኩት ዋጋ አስከፍሎኛል በቃ ነቢያችንን አትንኩብን ብለዋል ሙስሊሞች አትንኩባቸው ማስተማር ከፈለጋችሁ መጠየቅ፣ ማስተማር አትችሉም። መጠየቅ ትችላላችሁ። ማስተማር አትችሉም። ለምን ሙስሊም አይደለህ። ሙስሊም አደለህም፣ ዲዮር ና ሙስሊም ኡስታዝ አደለህም፣ ሼክ አደለህም። እስልምና ማስተማር አትችልም። መጠየቅ ግን ትችላለህ። አንድም ሙስሊም ክርስትና ማስተማር አይችልም። መጠየቅ ግን መብት አለው። መጠየቅ ይችላል፣ የፈለገውን ጥያቄ። አንድ ሙስሊም መጥቶ ለክርስቲያን መጠየቅ ይችላል። መከባበር ይኑረን። አለበለዚያ እየወረደን እየወረደን እየወረደን ሌላ ነገር ይመጣል። ስለዚህ እኔ እፎይ እምልህ በለዚያ ንግግር ይቅርታ መጠየቅ አለብህ። ለዚያ ንግግር ነቢዩ መሐመድን ሰለላ አለይሂ ወሰለምን እንድታፍሩባቸው አደርጋለሁ ያልከው ንግግር አብሶሉትሊ አብሶሉትሊ ይቅርታ መጠየቅ አለበት። ስህተተኛ ነው የሚኮሩባቸው እንጂ የሚያፍሩባቸው ነብይ የላቸው። ስታ ስታ ነው። no አይሆንም። የፈለገ ኦርቶዶክስ ካቀኔ የሚለየኝ የለም። ጥላኝ ከፈለገ ኦርቶዶክስ የሚኮሩባቸው in billions የሚከተላቸው ነብይ እንጂ አንተ እንደምትለው የሆነ ወረቀት እያመጣ ያዙ ልቀቁኝ የምትልበት መንገድ አይደለም፣ አይደለም። ይሄ አወቃችሁ አወቃችሁ ስትባሉ ያዙ ልቀቁኝ የምትሉን ነገር በጣም ይደብራል ይደብራል። እፎይ ለዚህ ንግግር ይቅርታ ጠየቀ።